አምስት ዓመታትን እንደተወደደ የተሻገረው ፋና ላምሮት የድምጻውያን መድረክ የምዕራፍ 19ን ውድድር ፍጻሜ አድርጎ ለአምስተኛው የአሸናፊዎች አሸናፊ ጥቂት ቀናት ቀርተውታል። በእያንዳንዱ ምዕራፍ ላይም ተመልካቾች አራተኛ ዳኛ ሆነው ቆይተዋልና በተለያዩ የሀገራችን ክፍሎች የሚገኙ ተመልካቾቻችንን ከፋና ላምሮት አምሮት ጋር ስለነበራቸው ጊዜ ጠይቀናል። ፋና ላምሮት 19ኛው ምዕራፍ በጣም አጓጊና ማራኪ ነበር። ከምዕራፍ ምዕራፍ በጣም ተናፋቂ የሆነ 19ኛው ላይ ደርሷል። ምርጥ አጨራረስ የነበረው የቲቪ ፕሮግራም ነው። መጀመሪያው ጀምሮ እከታተላለሁ። የዘንድሮ የሚገርም ነው። ያው እየጣፈጠን ነው የሚያልቀው እና ደስ ይላል። በጣም እና በጣም ነው እኔ ምወደው በወኩል ድርጎ የፋና ላምሮቴ ከኒ ቴሌቪዥን በፋና ቴሌቪዥን የሚተላለፈውን የፋና ላምሮት ውድድር እከታተላለሁ። እናም ውድድሩ በተለያየ ጊዜ በተለያየ ዙር ሲተላለፍ የነበረ ነው። በዚህም ወጣቶች የተለያየ ተሰጧቸውን ሊያሳዩ የቻሉበት መድረክ መሆኑን አይተናል። ስለዚህ ፋና ቴሌቪዥን በፋና ላምሮት በኩል እየሰራ ያለው ስራ በጣም ጥሩ ነው። ቴሌቪዥኒ ፋና ገመከናን ኦጂኒ ሆጀ ቀደም በማከታተል ያው እረፍት ላይ ስለሆነ ዊክንድ ላይ ስለሆነ እከታተለዋለሁ። ብዙ ጊዜ በስምም የሚለውን ፕሮግራም ነው። ዳኝነቱንም በስልካችን ስለምንሰጥ የህዝቡ ፈቃደኝነት ነው። በሾት እኮ ስለምንሰጥ ደስ ይላል። 19ኛው ምዕራፍ በጣም የሚገርም ውድድር የታየበት ነው። በቃ ከመጀመሪያው ጀምሮ በጣም ብዙ ኮምፒቲሽኖች ያሉበት ነው። በጣም ተመችቶኛል፣ ያየሁት ነው። ሲጀመር ፕሮግራሙን ለማየት ቀድሜ ነበር የምዘጋጀው ማለት ነው። በውድድር ውስጥ የሚጠብቃቸውም ሰዎች ስለነበሩ በጣም ይጓጓውለት ፕሮግራም ነበረ። የፋና ላምሮት ምራፍ 19 ውድድር በጣም አሪፍ ነበረ። ደማቅ የነበረ ውድድር እና አዝናኝ የነበረ ውድድር ነበር። በጣም በአሪፍ ሁኔታ ተከታትዮ ነበር። ፋና ላምሮት ምዕራፍ 19 በጣም የሚገርም ትንቅንቅ ውድድር ነበረ። ሁሌ እከታተላለሁ። ደስ የሚል ውድድር ነበረ። በዚህ ዙሪያው የአሸናፊዎች አሸናፊ ታውቋል። የሁለት መቶ ሺህ ብር አሸናፊ ሆኗል። ሰንበተ ጥቃነን ላለ በየሳምንቱ ቅዳሜ ይከታተላል። እረፍት ጊዜንም ሰጥቼ ነው የምመለከተ በጣም አዝናኝ ነው። በዛ ላይ ደግሞ ደስ የሚል ፕሮግራም ነው። ለወጣቶችም ትልቅ ነገር ነው። በአዲስ አቅምና እና ተሰጥ እንዲመጡም ያደርጋቸዋል። ስለዚህ ፕሮግራሙ በጣም አስደሳች ነው። ታለንት ያለው ሰዎች በማምጣታቸው በጣም ደስ ይላል። ፋና ላምሮት ነው ብዙ ታለንት ያሉ ሰዎችን እያመጣ ያቀርባል። በጣም ደስ ይላል። በጣም ደስ ሲል ነበረ። በጣም ነው የተከታተልኩት እና የጠበኩትን ውጤት ነው ያገኘሁት። ላለች ካሳሁን ዘውዶ ያሸንፏል ብዬ ነበረ። አሸንፏል፣ ደስ ብሎኛል። የዳኞቹ ማስተያየት በጣም ደስ ሲል ነበረ። እሱም ራሱ ማለት ነው ሲገባ ራሱ አገባቡ ላይ የዜማቸው ዜማዎች ናም በጣም ነበረ የተመቸው መክሮኛል በዜማ ካሳውን ከመጀመሪያው ዙር ጀምሮ በጣም በጉጉት የምጠብቀው ልጅ ነበር። የጠበቅኩትን በሃይ ፐርፎርማንስ የጨረሰ ልጅ ነው። ካሳውን ዘው ያው አንደኛ ይወጣል ብዬ ነበራ ባኔ ግምት አንደኛዎችል እና በጣም ያው ሌሎቹ ማለት ነበሩ ያው፣ ግን እሱ በተለይ በጣም ያው አንደኛ ነበረ። ያው ድምፁ ከሌሎቹ ትንሽ ለየት ያለ ነው፣ እና በጣም ጥፍት ያለ ድምጹ ነው ያለው። እና በጣም ሲደግፈው ነበረ። በጣም ነው የምወደው። አራት መቶ ሺህ ብር ያሸነፈው ካሳሁን ዘውዱ ነው። ውድድሩ በጣም አስደሳች የነበረ እና ፉክክር የነበረው ነበር። እኔም ካስሽን ደግፈው ነበር ከመጀመሪያ ዙር ጀምሮ። ካስሽ በጣም ታሌንተድ የሆነ ልጅ ነው። በብዙ መልኩ ሙዚቃን መጫወት የሚችል ነው። እኔ እንደሱ አይነት ታለንትድ እስካሁን ራሱ የት ሄዶ ነበር እስክል ነበር እንትን ያልኩት። እሱም ብቻ አይደለም እኔ ፍሬምም እነ ብሩክም የነበራቸው እነ ዮሴፍም የነበራቸው ነገር በጣም አሪፍ ነበረ። የካስሽ ደግሞ ትልቅ ታላንት ያለውና ትልቅ ቦታ ይደርሳል ብዬ የምጠብቀው ተወዳዳሪ ነበር። የፋና ላምሮት የምዕራፍ 19 ውድድር አሪፍ ነበረ። ኤፍሬም ጌታቸው ያሸንፋል ብዬ ገምቼ ነበር፣ ያው አልተሳካም። ጥሩ ነበር፣ ጥሩ ፉክክር ስታይበት የነበረ ውድድር ነበረ። ግን ያው ቀረብ ይለንም አንደኛም መሆን የወጣው ልጅ ጥሩ በት ጥሩ ፉክክር ሲያሳይ ነበር። በቀጣይ እንግዲህ አንደኛ እንደሚወጣ ተስፋ በዚህ ዙር ካሳውን እንደሚያሸንፍ ጠብቄ ነበረ። ያው ስላሸነፈም በጣም ደስ ብሎኛል። ምክንያቱም ጎበዝ ተወዳዳሪ ነው። ቀጣይም እሱ ያሸንፋል ብዬ ሙሉ ተስፋ አለኝ። በየሳምንቱ የሚደረጉ ፕሮግራሞች ላይ እኔ አሪፍ ነው፣ ዛሬ ጥሩ ፐርፎርም አድርጓል ብዬ ማስበውን ልክ ነበር። ያው በቀደምም ኤሌም ሶስት ላይ ለካ ፊሽ ስልክ ነበር። አሸናፊዎች አሸናፊ ውድድር ማለት ያው በብቃት ላይ ብቃት እየጨመሩ የመጡ ተወዳዳሪዎች አቅማቸውን የሚያሳዩበት ስለሆነ እኔ በጉጉት ነው የምጠብቀው። ብዙ ከዚህ በፊት ያሸነፉ ከዚህ አካባቢም ከደሴ የሚሄዱ ልጆች ስላሉ እንደዚሁም አገር አቀፍም ስለሆነ በጣም ዙሩ እየከረረ ነው የመጣው፣ በጣም በጥሩ ሁኔታ የአሸናፊዎች አሸናፊ በጉጉት ነው የምንጠብቀው። ፉክክሩም የአማራ ይሆናል ብዬ ገምታለሁ። በጣም አጓጊ ነው የሚሆነው። በተለይ ደግሞ የእኛዎቹ የደሴ አካባቢዎች ስላሉ በጣም አጓጊ እና በጣም የሆነ በጣም ብዙ ነገር ነው የምንጠብቀው። እነን አሁን የሚነሳሰሉ ስላሉ የአሸናፊዎች አሸናፊ ውድድር ላይ እኔም ጠብቀው ካሳሁን ዘውድ ነው። ምክንያቱም በየሳምንቱ አንዳንድ ኛ ወጣ ያለፈው በየሳምንቱ አንደኛ ወጣ ስለሚያልፍ ያለው ፍቅር ኦዲንሳ እያያዙ እንደውም ደግሞ ለሙያው ያለው ፍቅር ይለያል፣ የሱ ማለት ነው እና በዚህ ላይ አጎልብቶ ከሰራ ከጨመረበት ምንም ጥርጥር የለውም፣ እሱ ያሸንፋል ብዬ ነው ማምነው ከዚህ ቀደም የነበሩትን በጣም ጎበዝ ናቸው ግን ብቻ እሱ እንደሚያሸንፈው ግምቴን አሰጣለሁ ከአሁኑ ማለት ነው። አሸናፊዎች አሸናፊ የምትሰኘው በጣም ከባድ ይሆናል ብዬሽ አስባለሁ ለምን? እስካሁን የነበሩ ተወዳዳሪዎች ከዚህ በፊት የነበሩ ዙርም ተወዳዳሪዎች ትልቅ ብቃት የነበራቸው ነውና ውድድሩ በጣም ከባድ እና ፉክክር ያለው ይመስለኛል። ያው እኔም እንግዲህ እንዳልኩ እኔ ካስሽ በጣም ተመችቶኛልና እሱን እደግፋለሁ ነው አሁንም

ዳኞች የሚሰጡት ውሳኔ በውስጥ የማስበው ስለሆነ ደስ ይለኛል። ስለ እውነት ከሆነ አዋቂዎች ናቸው፣ በሳልና ጠንካራ ሰዎች እንዲሁም የሙዚቃ ሳይንስን ጠንቅቀው የሚያውቁ ሰዎች ናቸው። እኔ በግሌ የሚሰጡት ውሳኔ ትክክለኛና በሳል ነው ብዬ አምናለሁ። ድምፃዊ ለመሆን በቃ በደንብ ልብህም ስሜትም ሁሉ ነገር ሁሉ እዛ ውስጥ እንደሆነ ያስታውቃል። ፋና ላምሮት እንከታተላለን ብዙ ጊዜ ይህን አሁን የወጣቱን ትነሻሽነት በጣም የሚደግፍ ነው። ያው ፋናና ማበረታታቱ ወጣቱም ስለሆነ በጣም ደስ ብሎናል። ዳኞቹም ላይም ያለው ፍትሃዊ እንትኑ፣ ለኔ ያን ነገሩ ነው የተመቸኝ። ማለት ሁሉንም እኩል አድርገው ውጤቱን እንጂ ውጤቱን የመቀልበስ እንትን የለባቸው ይሄ በጣም ደስ የሚል ነው። ጓማ በዳኝነት በኩል ውሳኔ አሰጣት ላይ ጠንካራና በሳል ዳኞች ናቸው። በተለይ አንጋፋ አርቲስቶችን በማሳተፍ በመጋበዝ በሐቀኝነት ውሳኔ ሲሰጡ የነበረበት በጣም የሚያስደስት መሆኑን ውሳኔውም ትክክለኛ መሆኑን ተረድቻለሁ። ከዳኞቹ በተጨማሪ የሕዝብ ድምጽ በኤስኤምኤስ ተሰብስበው መደመሩ የውሳኔውን ትክክለኛነት ያሳያል። ዳኞቹ በጣም በጣም ምን ልበል ትክክለኛ ፈርድ የሰጡበት ዳኝነት የታየበት ነው እና ከመድረክ ራሱ ከመነሳት ከማክበር ያላቸው ልጆች የሚያበረታቱበት መንገድ እንዲሁም ደግሞ ለወደቁት እንኳን ሕይወት እዚህ ጋር እንደማብቃ የራሳቸውን ሂደት ወደፊት ማስቀጠል እንደሚችሉ ይሄ መነሻ እንደሆናቸው ነው የሚናገሩት፣ ያበረታታሉ። ሁሉም በቃ እኩል ነው ያዳኙት። ወድጀላቸዋል። ፋና ላምሮት እንደዚህ አይነት ውድድር ዘፋኞችን በቃ ማሳደግ አቅማቸው ማውጣት ነውና፣ የሪኮርዲንግ አይነት አዘፋፈን ነበር ምዘፍ ነው። ላይቭ ላይ ሲሆን ደግሞ ያ ጉልበት ያስፈልግ ነበር እና ይሄንም ማድረግ እፈልጋለሁ። ልብም እንደ ባዳ ተክዳት ከቤት ይዞን እውነት ተቸግሮ የነገን ሳይቋጭ በተስፋ ውሎ አድሮ ድካም ይጫለ። ይሄ ብዙ ታለንት እያወጣ ነው። ብዙ የተደበቁ ሰዎችን እያወጣ ነው። ብዙ ሰዎችን አይቻለሁ። ይሄ እና ጥሩ ነው በጣም በነገራችን ላይ የሙዚቃው ኢንዱስትሪ እንዲነቃቃ ትልቁን አስተዋጽኦ የአንበሳውን ድርሻ የወሰደ ሚዲያ ነው ፋና ላምሮት። ፋና ላምሮት ከመጣ በኋላ ብዙ ታለንት ያላቸው በሙዚቃው በአርቱ ብዙ ታለንት ያላቸው ልጆች እየወጡ የመጡበት ነው እና እጅግ በጣም ትልቁን አስተዋጽኦ አድርጓል ብዬ አስባለሁ። ፋና ላምሮት በነገራችን ላይ ፋና ላምሮት በጣም ትልቅ ስራ እየሰራ ያለ ተቋም ነው። በየአካባቢው ያሉ ብዙ ጥበብና አቅማቸውን ደብቀው ያሉ ልጆችን እንደዚህ ሕዝብ ላይ ቀርበው እንዲያስተዋውቁና ተሰጧቸውን እንዲገልጹ የሚያደርግ ትልቅ ተቋም ነው። ፋናላምሮቲን ኢጆሌ ጭጭሞ ኦሚሹ ከሰቲ ባሱ ፋና ላምሮት ጠንካራ ልጆችን በማውጣት በኩል ትልቅ አስተዋጽኦ እያበረከተ ነው። ስለዚህም ለወደፊት እንደነዚህ አይነት ነገሮች ቀጣይነት ሊኖራቸው ይገባል። ልጆች ትላልቅ ተሰጦ እያላቸው ልዩ ብቃት ይዘው ቤት ውስጥ እንዳይቀሩ ተሰጧቸውን እንዲያወጡ ፋና ቴሌቪዥን በፋናላምሮት የሰራው ስራ በጣም ስለተመቸኝ ለወደፊትም ተጠናክሮ መቀጠል አለበት እላለሁ። ዳኑቱ ቅዳሜ ከሰዓት በኋላ ቤተሰብ ሰብሰብ በሚልበት ሰዓት የሚተላለፍ ፕሮግራም ነው እና እኔም እንደ ቤተሰብ ቅዳሜ ከሰዓትን በጉጉት ጠብቀን ከስድስት ሰዓት ጀምሮ ሰብሰብ ብለን ከስራ መልስ እሳ እየበላን የምንከታተለው ፕሮግራም ነው። ፕሮግራሙ ደመቅ ያለ ከዚህ በፊት ከነበሩት ነገር ደግሞ እየጨመረ ከፍ እያለ የመጣ ያለ ፕሮግራም ነው እና ቤተሰባዊነትን የሚያደምቅ ነው። ከኛ አልፎም ደግሞ ተወዳዳሪዎቹ ድረስ ምን ያህል ቤተሰብ እንደሆነ ያየንበት ነው። ያየን ካሳስ እንደሆነ ዮሴፍ እና ብሩኬ ምን ያህል ወዳጅነትን የፈጠሩ ጓደኝነትን የፈጠሩበት ውድድር ነው። ብሩክና ዮሴፍ የማይለያዩት ጓደኛ ማቾች እዚሁ ነው የተዋወቁት። ፍቅራቸው በጣም ነው የሚያስቀናው። በነገራችን ላይ ወንድማማች ነው የሚመስሉ ጓደኛዬ ዩሲ ወዳለ አባቴ